ያ እንደ ጠፋች ቀጥላለች። በሊዲያ ትውስታ ሁሉም ተውጠዋል። ዴቭ ዴቭ እንግዲህ፣ እህቴ እኮ የእናትና የአባቴ አስታራቂ ነበረች ታውቂያለሽ? አለ። እሽ፣ ንገረኝ። አንድ ቀን እናትና አባቴ ተጣሉና ከዛም በኋላ እኔም ትልቅ ስለነበርኩ ተኮራርፈው ቁጭ አሉ። ከዛ እህቴ ግን ወታ እሶፋው ላይ ስትደንስ ሲያይዋት ሁለቱም እናትና አባቴ ተግራና ተቀኝ እቅፍ አድረውስ አድርገው ሳማትና ከዛም በኋላ ተነጋገሩ። አይህ ሊዲያ ማለት የቤት ድምቀት ናት። ነገር ግን እኔ በፍጹም ልረዳት አልቻልኩም ነበር። ኤላ ኤላ እንግዲህ በእሷ ትውስታ ውስጥ ተውጧል። ጭራሽ ሶፋ ላይ እየወጣች የምትዘፍንለት፣ እንዲሁም ሲደብረው የምታዝናናው፣ ብቻ የምትረብሸው ሁሉ ኧረ ትውስታ በትውስታ ሆኗል። ለሊሊ ሲነግራት ነበረ። ሊሊም ደግሞ በርግጥ ጥሩ ልጅ ነች። አንድ ቀን እንዲያውም ተደብቄ ሳያት ነበር፣ አልጋ ላይ ሁሉ ወጣ ነበረ የምትደንሰው ብቻ። ግን አንተ በጣም ተጨነክ እኮ ብቻ ከሩቅ ላይ የሰው አንተ ነህ በፍቅሯ የወደድክ የሚመስለው ብላ ስትል፣ እንዴ ሊሊ፣ ቆይ እንዴት እንደዚህ ታስቢያለሽ? እኔ ካንቺ ከአንቺ ውጭ ማንንም ላፈቅር አልችልም። ነገር ግን ልጅቷ የዋህ ነች ልረዳት የሚገባ ነበረ። ሁሌ አንቺ ቀበጥ ነሽ፣ አንቺ ተንኮለኛ ነሽ፣ አንቺ እንዲህ ነሽ እያልኩ ነው እንጂ አንድ ቀን አዳምጫት አላውቅም ነበር፣ እና ለዛ ነው የጸጸተኝ ብሎ ነገራት። እሺ ለማንኛውም ግን ዳይመንድ እና ኪንጎን እንጠይቃቸዋለን፣ ምናልባት እነሱ አዲስ ነገር አግኝተው እንደሆነ ዳዊት ዲቭ ዲቭ ኪንጎን እናደመቀን ሂዶ ከግራና ከቀኝ አጋጫቸው። እናንተ እህቴን የትና ያደረጋችኋት? ስልኬን ስልኳን ሰረቃችሁ፣ ዝማንና ስልክ ገዛሁላት ነገር ግን እናንተ ናችሁ ሲል ኪንጎና ዳይመንድ በፍጹም እኛ አይደለንም ምክንያቱም እኛ እንደት እንደዚህ ልናደርግ እንችላለን። አረ ይበቃል፣ ሁላችሁም እየፈነጫችሁ እኛ ላይ አትዝለሉብን በማለት በጣም ተናደደ። አደይም ኪንጎ አንተና ደመቀ ከሆናችሁ የእውነት መቼም ይቅርታ አላደርግላችሁም። ምክንያቱም ሊዲያ ማለት በጣም የዋህና ደግ ነች፣ ማንኛውም ሰው የሚያታልላት ልጅ ነች። ነገር ነሽ እኮ ምንም አላደረግናትም፣ ብለው ወደ የቤታቸው ሄዱ። ኪንጎ እና እንግዲህ ደመቀ ምንም ቢሆን ያች ልጅ እኮ በጣም የዋህ ነች። ከቅብጥና በስተቀር ስልኳን እንኳን እንደዚ አድርገናት አንጡ አላለችን። ብቻ ይገርማል። ግን ማን ይሆን ማን ነው እንደዚህ ያገታት? ብለው እያወሩ ጓደኛማቾች ውስጥ በራሳቸው አይ፣ ምናልባት እኮ ታውቃለህ፣ ያች ፍቅር ብትሆን ትችላለች። ማለት እኔ እንጃ ብቻ ግን ልብ የነገረኝ እሷ እንደሆነች። ብቻ ላቅ፣ ለማንኛውም ሂደን ብንጠይቅ አይሻለም? እንዴ፣ በፍጹም አናደርግም፣ ምክንያቱም ዴቭ ይገለናል። እባክህ፣ እሷ እሱን ተወው። እሱማ ማ በጣም ጠግቧል። እኔ አርፌ ብቀመጥ እና ላዴ ብዬ ብተው እየመጣ አንዴ በግራ አንዴ በቀኝ አንዴ በካልሹ አንዴ በጥፊ እያለ እኮ ጨረሰኝ። እንዴ አለኪንጎ! ቀያንተ ቆይ አንተ እንዴኔ ጧት ማታ ብትጠፈጠፍ ምን ልትል ነው? ብሎ መሳሳቅ ጀመሩ። ፍቅርን ሂደው አፋጠጧት። እልቅስ እናንተ ልጠርጥር እንጂ እኔ ምን አገናኘኝ ቆይ አንቺ ግን አላሳሰበሽም? የእሷ መጥፋት እንዴት ለምን ብሎ ያሳስበኛል። እኔ ስጠፋሱ አልፈለገች አረ ፈሪ ብሎ ሲላል፣ አሁን ሊዘጋው ነው። እናንተ ቆይ አንዴ ሰይጣን አንዴ መላእክ ያደርጋችኋል፣ አረ የምትገርሙ ናችሁ ብላ ጭራሽ ተሳለቀ ይባቸውና በር ዘጋችባቸው። ኬንጎም እንዲሁም ደግሞ ዳይመንድን በጣም ተናደዱ። ምን አይነቷ ልጅ ነች? አረች የሰይጣን ቁራጭ ነች እየተባባሉ ወደ የቤታቸው ሄዱ። ለምለም ሊሊ ሊል ምንም ቢሆንም በፍጹም ያው ብትናደድባትም፣ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም? ምን እግዚአብሔር የተመሰገነ ይሁን፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ኮሜንት በማድረግ ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። ቪዲዮዬን እስከ መጨረሻው ድረስ እዩልኝ። እንዲሁም ደግሞ ሀሳብ አስተያየታችሁንም ይሄንን ደግሞ አሪፍና ተወዳጁንም ድራማ እያየን እየተማረን አብረን እስከ መጨረሻው ድረስ እንከታተላለን ማለት ነው ውዶች፣ እና እጅጉን አድርጌ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። ወይ ጉድ! እንግዲህ ቤዛ ተብዬዋ አይታው ስለነበረ እኔም ልክና ውል አለችው። ወይ ቆይ ግን ሊሊን ሊዲያን የት አደረስካት? ማለት አይ ማለቴማ ትናንት ማታ አይቼህ ነበረ። ትሰሚኛለሽ፣ እኔ ምንም ነገር አላደረኳትም ብሎ ሲለት፣ ኧረ እባክህ እንትማ እሷን አንተን የወሰድካት ስለዚህ ብንስማማ አይሻልም? ትሰምኛለሽ እገልሻለሁኝ ብሎ ሲላት፣ አይ አይ እሱን እንኳ ተው ፈራሁኮ እያለች እሷም ከሱ የባሰች ነች። ጭራሽ መናገር ሲገባት እሱ ጋር ተባብላ ኤላን የራሴ ታደርግልኛለክ፣ አንተ ደግሞ ሊሊን ትቀርባለህ፣ አንተ እሷን እና እሱን ትለያያለህ፣ እኔ ደግሞ አፌን እዘጋለሁኝ ብላ ነገረችው። እሱም እሺ ኤላን አንቺ ታፈቅረዋለሽ አይደል ብሎ ሲላት እሱን ለኔቶ ግን ብቻ እንድትለያይልኝ እፈልጋለሁኝ በማለት መልስ ሰጠችው እሱም እሺ አለ እሺ እስማማለሁኝ ምንም ችግር የለውም ብሎ ተስማማ በሌላ በኩል ፍቅር ፍቅርና ናውል አይጥና ድመት ሆነዋል እኔም ልክ እዚህ ውስጥ እጅህ ካለበት ግን ተጋደልናት ናት ብላ ስትለው አይ አይ እኔ የለሁበትም ነው ምልሽ። እንዴ ቆይ፣ ደግሞ መጀመሪያ አደይን ከዛ ደግሞ ሊሊን እያለን ቤዛን እያልን መጨረሻ ሊዲያን ነው ብለን ተመካከርን አልነበር እንዴ? ብሎ አላት። አይ እልቅስ አንቺን ነው የምጠራጥረው ብሎ ሲላት ማለት አላቅም። ብቻ ግን ፍቅርንና ባለፈው አደይን አንቺ አሳግተሻቸው ስለነበረ አንቺ ያኛልህ ናኦል አንተ በጣም መጥፎና እጅግ እጅግ ባለጌ ሰው እንደሆን ካውቃለሁ። ስለዚህ አንተ ከሆንክ ግን ተጋደልናት ብላ ስትለው እኔ ምንም አላደረግኩም፣ ለሚያየን ወይም ደግሞ ለሚያዳምጠን ሰው እኮ እኔ ያለሁበት ይመስላል ብሎ በጥፊ ይላሳት። አንተ እኔ ላይ እጅህን አነሳህ ብላ ስትለው እና የማይሆን ነገር ስትናገሪ ታዲያ ምን ላድርግሽ ብሎ ጠፈጠፋት። ይህንን የተመለከተችዋ አደይ እጇን ባኳፍና በጣም ደንግጣለች። አሁን ተረጋጊ ወደ ክፍልሽ ሂጂ ብሎ ፍቅርን አስፈራራት። ቤዛ እኔ እምልህ ፍቅር ግን በምን ብታስፈራራህ ነው እንደዚህ ለሷ የተገዛ ያለኸው ብላ ስትለው አይ እኔ ማንም ማንንም አያስፈራራኝም። አንቺም ብትወኝ ደግሞ አንቺ ራሱ ዋጋሽን በቅርቡ ታገኛለሽ። እሷም እንደዛ ታውቂያለሽ እና ግን ሴቶችን እየወሰድካቸው ምንድን ነው የምታደርጋቸው? እስኪ ንገረኝ፣ ትገላቸዋለህ ብላ ስትለው ቀሽም ቀሽም ነሽ እሺ፣ አፍሽም ብትዘጊ ይሻልሻል ብሎ አስፈራራት። ቢሆንም ግን ቤዛ የፈራች አይመስልም። ቤዛ አደይ ላይ ተነስታባታለች። አሁን አንቺ ለምንድን ነው ሂደሽ የማትሰሪው ምግብ? እስኪ ንገሪኝ። ከጧታ ጀምሮ ቤቷ አልተጸዳም፣ ምግብ አልተሰራ፣ እኔ እኮ በረሀብ ልሞት ነው ብላ ስትል እንዴ፣ ቆይ አንቺ ሴት አደለሽ እንዴ ገብተሽ አትሰሪ ብሎ ዴቭ ተናደደ። ከዛ ወጥቶ ሲሄድ ወዴት ነ ምን ላርግ ብለሽ ነው እዚህ ምን ቀረኝ ልሂድ ኔ ብሎ ተነስቶ ሄደ። በሌላ በኩል ናኦል ሊሊን ለመጠጋት እየሞከረ አንቺ ቆንጅዬ ለምን ከኔ ጋር የሆነ ስራ እንሰራም አላት ቆይ አንተ ሰውዬ ምንድን ነው የምትፈልገው ከኔ? በቀጥታ ትናገርም። እንዲህ ይሄን ጠጋ ጠጋ ምንም አልወድኩትም ብላ ስትለው እየተጠጋ ተጠጋ ሲመጣ ከዛ እራቄ ነው የምልህ እራቄ ስትል እንደ አጋጣሚ ዴቭ ኤላ፣ እንዲሁም ደግሞ አደይ መጡ። ሁሉም ደነገጡ። ከዛ አንገቱን ሲይዘው አንተ ልጅ ደግሞ አንተ ማነህ እያለ ኤላ ሲናደድበት ከዛ ዴቭ አሁን ሰለቸኝ። እዚህ ቤት ሁላችሁም ጭቅጭቅ ጭቅጭቅ፣ በቃ ሰላም የለም። እንደ እህቴ ብን ብዬ በጠፋሁኝ። እህቴም በቃ ይሄን ናታ ይሆናል የጠፋችሁ ብሎ ተናዶ ወቶ ሄደ። ከዛ ፍቅር አልጋው ላይ መሄዳ፣ እኔም እልክ ዴቭ፣ ታውቂያለሽ፣ አሁን አንቺ ጋር የምከራከርበት የለኝም እንዴ በዚህ ሁኔታ ማ ትቻህ፣ አልሄድም ብላ ስትለው፣ እኔ ማንንም አልፈልግም አሁን ሂጂልኝ። ለኔ እኮ ሊዲያ ማለት እህቴ ብቻ ሳትሆን ብዙ ነገሬ ናት እና ላዳምጣት አልቻልኩም ነበር ብሎ እየነገራት ነበር ለፍቅር። አይዞ ትመጣለች፣ ደግሞም እኮ እሷ ትንሽ ልጅ አይደለች ትልቅ ልጅ ነች ብላ ስትለው፣ አይ ለእኔ ግን አሁንም ትንሽዬዋ ሊዲያ ናት ብሎ አላት። ከዛ ፍቅርም በመደነቅ አሁን እሺ ተነስ። ነገርኩሽ እኮ አልነሳም፣ እንደውም ልተኛ ነው ሂጂ ብሎ ሲላት፣ እንደ አጋጣሚ አዴ መጣች። አንቺ ደግሞ ምን ትሰሪያለሽ ዝህ? ከዛ እንደውም ፍቅር አንቺ ውጭ፣ አዴ ተቀመጭ ብሎ ሲላት፣ ምን አሁን እኮ ልተኛ ነው ብለኸኝ ነበረ። በቃ አሁን ደግሞ አዴን ፈለግኳ። ውጭልኝ ፍቅር ብሎ አስወጣት። እሷም እሳት ጎብሳ እሳት ለብሳ ወጣች። በሌላ በኩል ኪንጎ እና ደመቀ አሁን ይች ላይ ከየት ነው የምንጀምረው እያሉ እያሰቡ ነበር እኔ አላውቅም ብቻ ግን እውነት ግራ ያጋባል እያሉ እንደ አጋጣሚ ሊሊና ኤላ ከታች እየመጡ እስኪ ተመልከታት ልጥፍ ብላበታለች አለች አይገርምህም ከሱ ጋር ስትሆን ደግሞ እንዴት እንደሚያምርባት ብሎ ይነግረዋለ ኪንጎ ከዛ አው ታምራለች፣ እያሉ እየተሳሳቁ መጡ። ምን አዲስ አለ? ኧረ ምንም አዲስ የለም። እሺ ቆንጅዬ ብሎ ሲላት ዳይመንድ። ከዛ ኤላ በቅናት ቀናና፣ ነኝ እንዴ ምን ችግር አለው? ቆይ ቀንተብ አልሆነ ብሎ ሲለው ሊመታው ነበረ። ከዛ ባካ ከተቀመጥ ተውሱ ስትል እንዳጋጣሚ ዴቭ መጣ። ምን አዲስ አለ ሲለው ምንም አዲስ የለም ነገር ግን አንድ የምጠረጥረው ነገር አለኝ። ምንድን ነው የምጠረጥረውማ? ፍቅር እንደቱም ብዬ ነው። ማለት ያኔ አደይን ስናግድ የፍቅር ነበረበት የፍቅር እች፣ እና ምናልባት አሁንም ምንም ቢሆን ያው ፍቅር ናት እኮ ብሎ ሲለው እየበረረ መጣና አነቃ ትሰሚኛለሽ፣ እህቴን አንቺ አንድ ነገር አድርገሻት ከሆነ አግተሻት ከሆነ እገልሻለሁ፣ ብሎ ሲላት አረ፣ ምንድን ነው እኔ አይደለሁም፣ በፍጹም ብላ ብትለውም ግንዴ በጣም ታናዱባታል። አንቺ ነሽ እህቴን ያገትሻት፣ ከአንቺ ውጭ ማንንም ልጠረጥር አልችልም፣ ብሎ ከዛ አረተው፣ አረተው አለችዋለ። ባልተረጋገጠ ነገር ለምንድን ነው እሷን እንደዚህ የምታደርገው? አይ አዴ፣ ያርፈች ተቀመጪ ጭራሽ ብሎ በጣም ተናደደባት። ላደይ ታውቂያለሽ፣ እህቴ የዋህ ስለሆነች ነበረ እንደዛ ስታደርግሽ የነበረው እና ይቅርታ አድርጊላት እያለ ላደይ ስለ እህቱ ማውራት ጀመረ። አውቃለሁ ታውቃለህ፣ ያው አና አይደለም የፍቅርች ስላለበት ነው እንጂ በጣም የዋህ ነች። ልጁ ምንም የምታቅርጅ አይደለችም። እና ይዞ በቅርቡ ትመጣለች ምንም ነገር ሳትሆን እያለች ማጽናናት ጀመረች። ውድ የቻናሌ ቤተሰቦች አዴ ድራማ ይህንን ይመስል ነበረ። በቀጣይ ምን እንጠብቅ? እንግዲህ በቀጣይ ቤዛ ይህን ክፋቷን እና ይሄን ተንኮልነቷን ትታ መናገር አለባት ባይነኝ። ምክንያቱም ዴቭ በጣም እያሰበ ነው። ስለዚህ መናገር አለባት ባይነኝ።